ናኦሚ ዛሬ ወክ ማድረግ ፈልጋለሁ። ጣ እንውጣ። እዊ ምሩ፣ ዛሬ እንኳን ድክም ብሎኛል። ወክ ማረግ መንፈስን ያድሳል። ተለለ መንፈስ፣ ቆይ ደሞ መንፈስ ገባ እዚህ ቤት። ዊ ናኦሚ አትቀልድብኝ። እነሱ እኮ ይተዋወቃሉ። ወጣቶች አይደሉም? እኔማ ነገ ወደ ስራ እመለሳለሁ። አረ በጣም ተጫዋች ናት። አሁን ነው ወደ ውስጥ የገባችው። ተሳስተን ቤተ መጽሐፍት ሳንገባ ነገር ስለዚህ